ሹም ያለችኝም ነገር ለእሷ ብያታለሁ። አንቺ ሳታወሪ እኔ ነግር ያታለሁ። በምን እንደተግባባን እንሉ ማለት ነው ከአንቺ በኤርስ አደጋ በምን እንደተዋወቅን ምን ብያት እንደነበረ ነግር ያታለሁ ነው። ስግጥናንም እርድናንም እናውቀዋለን፣ ምክንያቱም እንደምታወቁ በየሀገሩ የኖሩ ሰዎች ነን። ለማንኛውም እኔ ያወጣለው ለማድሽ ነው። አውጪ አፍጥኝ፣ ቶሎ በይ ቶሎ በይ። ባህሪሽን ለማያውቁ ሰዎች ይደንግጡልሽ እንጂ እኔ ሊያሸው አልደንግጥልሽም። እዛ እንትን አላስፈራረችውም። እነ ዲቡራ ሊያን አይደለም ታስፈራሪ። እነ ኪዱን እነ ዲቡራ ምናምን አስፈራሪ፣ ሊያን አታስፈራሪያትም። እንደዚህ አይነት ነገር ላይ እኔ አታስፈራሪኝም። ሰተው የኤክሶን ቱርክ የሚሸው ጉራትን እንትናሽ ቆይ እስካሁን ቆየሽ፣ ለምን አለቀቅሽው? ለጥፊ እኔ እኮ ነኝ የለጠፍኩት። ቱርክ ያለው እኮ እንትን ቢለኝ ራሴ እኮ ነኝ ኤክሴል የለጠፍኩት። ማንም እኮ የሆነ ነገር ራሴ ነኝ ሶሻል ሚዲያ ላይ የምለቀው። ባይ ዘ ዌይ አይዴን ሲልኩልሽ ወይም አይዴን ሲፖስቱት ማለት ነው እኔ ነኝ አይዴን ለመጀመሪያ ጊዜ ሶሻል ሚዲያ ላይ የለቀኩት። ስለማታውቂ ዶንቆሮ ስሎሽ ነው የኤክሳይድ ዛ አስቸገራት የነበረው ነ እንደዚህ እንደዚህ ነው የሚወሰድኩት። ያው በካሜራ ማን የተነሳሁት ነው ፎቶ የለቀኩት እኔ ነኝ ማንም አይደለም። ይሄ ቢግ ዲል ልማድሽ ነው ሰውን እንደዚህ በእንደዚህ አይነት ወይ መጡ እኔ እንደዚህ እሷ ያደረገችው እሷ ያወራችው ለማድሽ ነው የጓደኞችን ሚስጥር በሶሻል ሚዲያ ሂስቶሪ መዘግዘግ ማስመሰል ለማድሽ ነው። በእኔ አይደለም በጣም ወድሻለሁ እንትና አለችኝ፣ እንዲህ ብላ አሳልፋ። ልክ ዛሬ እኔን እንዳልሽ ያች ኪዱንም ስትይ ነበረ። አሳልፋ ስጠች አሳልፋ ወጣች ም አንገት የሚያስደፉ ወሬዎች እኔ ጋር አሉ አሉ አንቺ የምታወሪኝ እኔ ስለ ጓደኞቼ በነ በኪዱና በነ ማን ነው ስሟ በነ ኤልሻዳይ አይቼ በነ ዲቡራ በነ ይለን ወርቅዬ አይቼ እኔ ከአንቺ ጋር ሚስጥር ላወራ ሪሊ፣ እጠነቀቃለሁ አንቺ በጣም ነው የምጠነቀቅሽ። ባለጌ እንደሆነሽ ስለማቅ ነገርኩሽ፣ ስለማቅሽ እጠነቀቅሻለሁ። ስለ መቅደስ አውርታማ። እኔ ከአንቺ ጋር ስለ መቅደስ ላውራ? ሪሊ፣ እውነትሽን ነው እሺ ቆሻሻ። ከዛ ምድን ያልሽው ስለ ቤቴ አውርታ። ኦፍኮርስ፣ ለራሷም ብና ቤትን ብያታለሁ። ኮኒኮሊያ ነኝ ኮኒኮሊያ ነኝ እንዴ። አዎ ብያታለሁ ለራሷም ስለ ጽዮን አውርተን ስለ ጽዮን ያወሮት። እኔ እኮ ቪዲዮ ላይ ላይቭ ላይ የተናገርኩት ከአንቻንቺ እኔ ጓደኛ ነሽ እንዲ ወይ በመሰረቱ እኔ እኮ ጓደኛ አይደለሽም አቅሽ አለው እንጂ። በነገራችን ላይ ሁሌ ነው ምነው ጓደኛ አይደለሽም አቅሽ አለው እንጂ ጓደኛ አይደለሽም። እንዳንቺ አይነት ስብና ያላት ሴት በእኔ ህይወት ጓደኛ ሁና አታውቅም። እግዚአብሔር በሚያውቀው የእኔ ጓደኞች ሥርዓት ያላቸው ናቸው። እንደውም ከጓደኞቼ እኔ ነኝ ፊት ለፊት ወጥቼ ቪዲዮ ላይ የምጋፈጠው ጨዋታ የሚጫወቱ እንጂ እንዳንቺ ተሽሞንሙኖና ተኳኩለው ሀያ አራት ሰዓት ቁጭ ብለው ታይ እያሉ የሚቆዩ ጓደኞች የሉ። በፊት ነበሩ፣ አሁን ግን ሁሉም ስራ ላይ ናቸው። ቢዚ ና ሜድን ቱርክ ቱርክ ቱርክ ቱርክ ቱርክ ቱርክ ቱርክ ቱርክ ቱርክ ቱርክ የኔ ሀገር የኔ ሀገር የኔ ሀገር የኔ ሀገር ትችላለች ትችላለች። ቱርክ ሀገር ያሸኝ አንደኛ አንደኛ። ቱርክዬ ቱርክዬ፣ ይመችሽ ይመችሽ ቱርክዬ። ይሄ የብዙዎቹን ቆዳና ስብ ቀብረሻል፣ ቀብረሻል የኔ ሀገር። ይሄ መኩሪያዬ መኩሪያዬ። ይመችሽ ይመችሽ፣ ይመችሽ ይመችሽ። አይ ሀገር ይሄ፣ አይ ሀገር፣ አይ ቱርክ። ካለመክነት አልወደድኩሽም እኮ ብዙ ዘመዶቼን አምጥተሽ ቆዳቸውን ስለምትቀብሪ እንደት ነው ውድ ቱርክ በጣም የምወዳት እንደምታውቁት ብዙዎችን የሀገሬ ልጆች ቆዳቸውን ትቀብልኛለች እና ሀገሬ እወዳታለሁ። ሁለተኛው ሀገሬ ቱርክ ናት። የኔ ውድ ሀገር የባሪያ መልክ አለብሽ የባሪያ ዘር አለብሽ ትላለች ሳያት፣ የሆነ ነገር ዝም ብዬ ሳኮርፍ፣ ዝም ብዬ ስነጫነጭ፣ እናቴ እናቴ ዝም ብዬ ስነጫነጭ ምን የባሪያ ዘር አለብሽ ትለኝ ነበር። ይሰራለብ ዝም ብለሽ ነው የምትነጫነጭው የምትነጫነጭው። እባክሽ አሁን የተሰራሽን ወገብና ዳንዴ በስቶፕ እንዳታሳይት ያዝልብሻ፣ እንዴ ቁመሽ፣ እንደ እንዴ እንዴ፣ ቦታውን ተቆጣጠሪ። እስካሁን ጋይስ እንዴት ልነበረ? በቃ ልጅቷ ምን ነው በቀረብኝ ባልተሰራው የሰርጀሪ በቀረብኝ እያለች ነው። እናቴ እንኳን ተሰራሽ፣ ግን ወጣት ነሽ ልጅ ነሽ አይደል አንቺ ወጣት አይደልሽ? ታዲያ በልጅነት ሳትወልጂ፣ አንድም ሳትወልጂ ልጅ ምን ሰርጀሪ መሰራትሽ ቲክቶክ የገረመን እንጂ ትላልቅ ሰው ፊት፣ ትላልቅ ሀገር፣ ትላልቅ ቦታ ሊሆን ይችላል ሰው ቲክቶክ ምንድ ይጅበት የለም ሰርጀሪ ተሰርቼ፣ ዩኖ ጋይስ ልክ እንደ ማህደር ስቶፕ አድርጌ ቁምጣ አድርጌ ቦርጬ ጠፍቶ፣ ከዛም በኋላ መኪኔ ባይዘወይ መኪኔ ሙሉ መስታወት አጥቁሯለች። ጥቁር ማን አያትም።